ባለፉት ዓመታት በአገር አቀፍ ደረጃ እየተመዘገቡ ያሉ የ12ኛ ክፍል አገር አቀፍ ፈተና ውጤቶች የሚቀሩ ቤት ስራዎች መኖራቸውን ያመላከቱ ሆነዋል። ጉዳዩ የሚመለከታቸውና በዘርፎ የገጠሙ ችግሮችን መለየት ላይ ሲሰራው የቆዩት የክልል ትምህርት ቢሮ ኃላፊዎችም ትኩረት የሚሹና የባለ ድርሻ አካላትን ትብብር የሚጠይቁ ስራዎች መኖራቸውን ተመልክተናል ብሏል። ባለፉት አመታት 12ኛ ክፍል የመልቀቂያ ፈተና ላይ የተመዘገቡ ዝቅተኛ ውጤቶች በዘንድሮ አመት እንዳይደገሙ ቅድመ ዝግጅት ላይ መሆናቸውንም ተናግሯል። መጀመሪያ አመት ከተሰጠው ፈተና የሁለተኛው አመት ይሻላል፣ ከሁለተኛ የሶስተኛው ይሻላል። አሁንም ይህን ነገር አንደርስታንድ ካረግን በኋላ አንደኛ ለምሳሌ እርምጃዎች ተወስደዋል። ለምሳሌ ሰከንደሪ ስኩል መጽሐፍ ለማዳረስ ተችሏል። ቱቶሪያሎች በብዛት እየተሰጡ ነው። ተማሪዎች ደግሞ የፈተና ላይ መደናገጥ እንዳይመጡ ተማሪዎችን የማጠናከር በመንፈስ የማጠናከር ድጋፍ የማረግ ነገሮች እርምጃዎች እየተወሰዱ ነው። በትምህርት ይህ ደረጃ ሊሰሩ የሚገባቸው ተግባራት ምንድን ናቸው የሚለውን ለይተን እየሰራን ነው። በተለይ የማጠናከሪያ ትምህርት በሁሉም ትምህርት ቤቶች በተደራጀ መንገድ እንዲሰጥ እሁድ ቅዳሜም፣ ከትምህርት ሰዓት ውጭም የማጠናከሪያ ትምህርት መሰጠት አለበት። አሁን በአብዛኛዎቹ ትምህርት ቤቶቻችን እየተሰጠ ያለበት ሁኔታ ነው ያለው። ወደ 278 የሚሆኑ ትምህርት ቤቶች የሁለተኛ ደረጃ ትምህርት ቤቱ ነው የሚያስፈትኑ ትምህርት ቤቶች አሁን እየሰጡ ያለ እንደሆነ እያየን ነው። ጠንካራና ደካማ ጎኖቹን በመለየት ብሎም ካለፉት አመታት ተሞክሮዎችን በመውሰድ ማሻሻዎቹ እየተደረጉ መሆኑ የሚያነሱት ኃላፊዎቹ አበረታች ስራዎች መከናወናቸውን ጠቁመዋል። ትምህርት ቤቶች ከመከፈታቸው ከክረምትም ጀምሮ ለተማሪዎች የማጠናከሪያ ትምህርት የመስጠት በተለይም በ12ኛ ክፍል ላይ ትኩረት ያደረገ የማጠናከሪያ ትምህርት ነው እየሰጠን ያለ ነው። ትምህርት ቤቶች ሲከፈቱ ደግሞ በተለየ መልኩ በዘመቻ መልክ ነው እየሰራን ያለ ነው። ትምህርት ቤቶችንና የተማሪዎችን ውጤት የማሻሻል ዘመቻ በሚል የቢሮ ባለሙያዎችን በሙሉ ወረዳ ሰማርተን ሁሉም የሚሳተፍበትን አይነት ስራ ነው እየሰራ ነ ያለ ነው። ተማሪዎች በትኩረት ስለ ፈተናቸው እንዲያስቡ፣ እንዲጥሩ፣ እንዲለፉ ማድረግ ያስፈልጋል። ድጋፍ በሚያስፈልገው ልክ እቅድ ወጥቶ እየተሰራ ነው ያለው። ቤተ መጻሕፍት አጠቃቀምን የማሻሻል ጉዳይ ልዩ ትኩረት ሰጥተን እየሰራን ያለ ነው። ባለፈው አመትም ጀምረ ነው ውጤታማ ነበር። በዚህ አመትም የአዳር ጥናት ፕሮግራምን ለማስፋት እየሰራን ያለ ነው። አሁን የጀመሩ ትምህርት ቤቶች አሉ። በቀጣይም ወደዛ የሚገቡ በርካታ ትምህርት ቤቶች አሉና በአጠቃላይ የ12ኛ ክፍል ተማሪዎች የማብቃት ጉዳይ እንደ ትልቅ ጉዳይ ተወስዶ እየተሰራ ነው። ባዳሪ ትምህርት ቤቶች ሲመዘገብ የነበሩ ውጤቶችን ለማሳደግና በሌሎችም ላይ ተግባራዊ እንዲሆኑ ለማድረግ የማስፋፊያ ስራዎች ሲከናወን መቆየቱን ሌላው የሚነሳ ጉዳይ ነው። አዳሪ እና ልዩ ትምህርት ቤቶችን የማስፋት ከዛ የተገኘውን ተሞክሮ ደግሞ የማስፋት ተማሪዎችን ሞዴል ኤግዛሞችን በማውጣት ብዙ እንዲለማመዱ በማድረግ የትምህርት ቤት አካባቢም ደግሞ ተማሪ ማግዙ መምህራን ማግዙ አመራር ባሉበት ቦታ በሱፐርቪዥንም እየተደረሰ እነዛን የማስተካከልም ስራዎች ስላሉ አይ ቲንክ እየተሻሻለ ይሄዳል የሚል ግምት አለኝ በሀገር አቀፍ ደረጃም ባለፈው አመትም በእኛ ክልል ያሉት የአዳሪ ትምህርት ቤቶች መቶ ፐርሰንት ነው ተማሪዎችን ማሳለፍ የቻሉት እነዚህ ትምህርት ቤቶች መቶ ፐርሰንት ያሳለፉበት መሰረታዊ ምክንያት ምንድነው የሚለውን ለመለየት ጥረት ተደርጓል ከዚህ በተጨማሪም የአዳሪ ትምህርት ቤቶች መስፋት አለባቸው በሚል የክልሉ መንግስት ወደ አራት ቢሊየን ብር የሚጠጋ በጀት መድቦ አሁን ሶስት አዳሪ ትምህርት ቤቶች በአዲስ እየተሰሩ ያለበት ሁኔታ ነው ያለው ባለፈው ዓመት የተጀመረው የበየነ ምረብ ፈተና አሰጣጥ ዘንድሮም እንደሚቀጥል የተገለጸ ሲሆን በተለይም የአዲስ አበባ ከተማ አስተዳደር ተማሪዎችን በበየነ ምረብ ለመፈተን ዝግጅት ላይ መሆኑን አስታውቋል። እኛሁም ያለን እቅድ ሁሉንም ተማሪዎቻችን በዚህ ውስጥ እንፈተናለን ብለን ስራ እየሰራን ነው፣ ቅድመ ዝግጅት እያደረግን ነው። ተማሪዎቻችን በባለፈው ዓመት 45 ከመቶ ተማሪዎች በኦንላይን የተፈተኑት አልፈዋል። ስለዚህ ሰላማዊ ነው፣ ምቹ ነው፣ ለውጤትም ጥሩ ነው ማለት ነው ተማሪዎች አዋኪ ከሚባሉ ድርጊቶች ከውዥምብር ነጻ ሆነው መፈተን የሚችሉበት የፈተና አውድ የበይነ መረብ ፈተናው ነው የሚል ግምገማ አለን። ሁሉንም በዚህ ውስጥ መፈተን እንፈልጋለን። ተማሪዎቻችን አሁን ከወዲሁ ጀምረው ቅድመ ዝግጅት እንዲያደርጉ እና በበይነ መረብ ለመፈተን ሁሉም ዝግጁ እንዲሆኑ እንዲሆኑ በዚሁ አጋጣሚ ጥሬን ማስተላለፍ ወዳለ በዚህ ረገድ በክልሎች ክትትል የማድረግና መሻሻሎች እንዲታዩ በሀገር አቀፍ ደረጃ እየተሰራ መሆኑን የትምህርት ሚኒስትሩም ፕሮፌሰር ብርሃኑ ነጋ ያነሳሉ። ምንም ያላሳለፉ ትምህርት ቤቶችን በትምህርት ሚኒስቴር ደረጃ በክልሎችም ደረጃ ታርጌት አድርገን ኢንተርቬንሽኖች ተጀምረዋል። እነሱን እንዴት እናሻሽላቸው፣ የመምህራኑን ሁኔታ እንዴት አድርገን በተለየ የማበልጸግ ስርዓት መምህራኑን የማበልጸግ ስርዓት እንዴት እንስራ። ምንም የማያሳልፉት ትምህርት ቤቶች ኮምፕሬሄንሲቭ የሆነ ሙሉ ሁሉንም ጉዳይ የተመለከተ ኢንተርቬንሽን ያስፈልጋል ብለን አሁን አይደንቲፋይ እያደረግን ነው። ወደ 700 የዚህ አይነት ትምህርት ቤቶች ይሄ ያውም በአንድ ፕሮጀክት ነው። አሁን ሌሎች ፕሮጀክትስ እየፈለግን ሶ፣ እዛ ላይ በእነኛ ትምህርት ቤቶች ውስጥ ያሉትን መምህራን በእነኛ ትምህርት ቤቶች ውስጥ ያሉትን ኢንፍራስትራክቸር የትምህርት ቤት እንትኖች ላይብረሪ አላቸው ወይ መጽሐፎች አላቸው ወይ በእነኛ ትምህርት ቤቶች ውስጥ ያሉ ከምገባ ኦር ከምናም ጋር የተያያዙ ችግሮች አሉ ወይ እነኚህ በሙሉ አይቶ ኢንተርቪን የሚያደርጉ ፕሮግራሞች እያዘጋጀን፣ በዚህ አመት 600 ሺህ ያህል ተማሪዎችን ለመፈተንና የተሻለ ውጤት እንዲመዘገብ የቅድመ ዝግጅት ስራዎች እየተከናወኑ መሆኑ ተጠቁሟል።